ከተሞች እያደጉና እየሰፉ በሄዱ ቁጥር የህዝቡ ፍላጎትም በዛው ልክ ይጨምራል። ከተሞች ጊዜው በሚጠይቀው የዘመናዊነት ደረጃ እኩል መሄድ ካልቻሉ የነዋሪውን ጥያቄ መመለሱ ይቀርና ለኑሮ አዳጋቸው ይሆናሉ። በሆሳና ከተማ አስተዳደርም ከተማዋ ባላት የእድገት ደረጃ ልክ የዘመነችና የነዋሪዎቿን ፍላጎት ማሟላት እንድትችልም ነዋሪው በሚዘጋጁ የህዝብ መድረኮች ጥያቄውን ሲያነሳና አስፈላጊ በሆነ ሁሉ ደግሞ የአቅሙን እየደገፈ ከተማዋ አሁን ላይ ላለችበት ደረጃ ደርሰ ለች የከተማ አስተዳደሩ ከንቲባ ዳዊት ጡምደዶ በከተማ አስተዳደሩ ወደ ሰባት ቢሊዮን ብር የሚጠጋ በሆኑ ወጪ የተለያዩ የልማት ስራዎች በመከናወን ላይ መሆናቸውን ጠቅሰው ይህም በዋነኝነት ህዝቡ በተለያዩ መድረኮች ለሚያነሷቸው ጥያቄዎች ምላሽ ለመስጠት የሚከወን የልማት ስራ መሆኑን አብራርተዋል ግንባታውን በአንድ አመት ለማጠናቀቅና በ534 ሚሊዮን ብር ለመገንባት የውል ስምምነት የተፈረመው የፍሳሽ ማጣሪያ ጣቢያ ፕሮጀክት በከተማው ለሚስተዋለው የቆ የቆሻሻ አወጋገድ ስርዓት እልባት ይሰጣልም ብሏል። ከተማ ውስጥ እንደሚታወቀው ኮሪደር ልማት አስፓ ሌሎች ፕሮጀክቶችን ጨምሮ ከዚህ በፊት ስራ እየሰራ ነው። ተጨማሪ ዛሬ የተፈራረምነው ፕሮጀክት ደግሞ 534 ሚሊዮን ብር በላይ ነው። ይህን ሲጨምር ሆሳና ውስጥ ወደ 7 ቢሊዮን የሚሆኑ ፕሮጀክቶች አሉ። እነዚህ ፕሮጀክቶች ህዝቡ በተለያዩ ጊዜ ውስጥ ሲያነሱ ነው፣ በመልክመሰጥ ጥያቄ እየፈታ ነው። ፕሮጀክቱ የአንድ ዓመት ጊዜ ነው ያለው። እኛ ደግሞ አሳጥረን ተቋራጩ እንዳይቸገር በየጊዜ የሚጠይቃቸውን ጥያቄዎች እየመለስን እሱም በገባው ውል መሰረት ስራ እንዲሰራ በጥራትና በጊዜ ስራ እንጨርሳለን ብለን እናስባለን። ዛሬ እንዳያቸው ለውሳና ትልቅ ደስታ ነው። ህዝብ ሲጠይቅ የነበረ ነ ነው። ፕሮጀክቱ ቆሻሻን መልሶ የመጠቀም እድልን የሚፈጥር በመሆኑም ጠቀሜታው የላቀ ነው። የቆ ፕሮጀክት ሁለት ነገር ይሰራል። አንደኛ በአውጋዝ ያመርታል፣ ሁለታ ኮምፖስ ቆሻሻ ዝም ብሎ የሚጣል ነገር ሰው ቆሻሻን መልሶ መጠቀም ነው። ኢ ፎር አር ተብሎ የሚጠሩት ከምንጩ ቀንሰ ሪሳይክል አድርገን እየተጠቀም ቆሻሻ ስለሚሆን ቆሻሻው እንደ ችግር ስለማን ነው። ሆሳዕና ውስጥ ከሆነ የሚወጣ የትኛውም ቆሻሻ ወደ አገልግሎት እየቀየርን ወይ ወደ ባዮጋዝ እንቀይራለን ኦር ወደ ኮምፖዝ እንቀይራለን ማለት ነው። ከዚያ ያለፈ ደግሞ የማስፈልገውን ደግሞ እያቃጠልን እንሄዳለን ማለት ነው። ስለዚህ ህዝቡ ይህን ተረድቶ በዚህ ፕሮጀክት ተጠቃሚ እንደሚሆን ተስፋ ማድረግ አለበት። ተስፋ ብቻ ሳይሆን በይፋ ወደ ስራ ገብተናል። ከሚቀጥሉ ቀን ጀምሮ ደግሞ ቦታ አስረክበን ወደ ስራ እናስገባለን ማለት ነው። ደረጀ ኪዳኔ የሆሳና ከተማ አስተዳደር ውሃና ፍሳሽ አገልግሎት ስራ አስኪያጅ ናቸው። የውል ስምምነቱ የተፈረመው የፍሳሽ ቆሻሻ ማጣሪያ ጣቢያ ግንባታ ፕሮጀክት ጽዱ ከተማን ለመፍጠር ጉልህ አበርክቶ እንደሚኖር ይገልጻሉ። ከተሞችን ጽዱ ለማድረግ ቅድሚያ ወይም ፕራታይት ለማድረግ የሚጠቅም ትልቅ ፕሮጀክት ነው። ይህ ፕሮጀክት ደግሞ በስድስት ከተሞች ካለው እድል አንዱ ሆሳና ናት። እችን እድል ደግሞ እያደገች ያለች እና በጣም እድገቷ ከፍ እያለ ያለ የመጣ የሆሳና ከተማዋ አገልግሎት ሆሳና ከተማ ይህን እድል አገኝቶ ነገ ላይ ከተማውን የተሳለጠና ጽዱ ከተማ ለመፍጠር የሚካሄዱን ስቴት ቅድመ ሁኔታ አድርጎ ትልቅ ፋይዳ ያለውና ከዛም በተጨማሪ ለሃያ አምስት ያላነሱ ቋሚ ሰራተኞችና ከሰላሳ ለማያንሱ የቀን ሰራተኞች የስራ እድል የሚፈጥር ትልቅ ፕሮጀክትና ከተማውንም በስታንዳርዱ እንድትኖር የሚያደርግ ትልቅ ፕሮጀክት ነው። ይሄ ፕሮጀክት ምናልባት የአንድ አመት እድሜ ያለውና በአንድ አመት ውስጥ አልቆ ፋንክሽናል እንዲሆን አግሪመንት የተገባ ፕሮጀክት ነው። ሆሳዕናን ከተማ ስታንዳርዳይዝ ለማድረግ ትልቅ ፋይዳ ያለው ፕሮጀክት ነው። ፕሮጀክቱ የከተማውን ደረጃ ከፍ የሚያደርግ እንደሆነ የገለጹት የሐድያ ዞን ዋና የመንግስት ተጠሪው አቶ ሳሙኤል ሽጉጤም የዞኑ አስተዳደርም ስራው በፍጥነት ተጠናቆለ አገልግሎት እንዲበቃ አስፈላጊውን ሁሉ ድጋፍ ያደርጋል ብለዋል። ከተማውን የሚያዘምን ፕሮጀክት ነው። ጽዱ ከተማ፣ ምቹ ከተማ፣ ለኑሮ ተስማሚ ከተማ ሊያደርጉ የሚችል ፕሮጀክት ነው። ይመጣለን እንደ መንግስት ከራይት ኦፍ ዌይ ከማስጠበቅ ጀምሮ 24 ሰዓት ክትትልና ቁጥጥር ከማድረግ ጀምሮ ከጎናችሁ የማን ላይ መሆኑን በሐድያ ዞን አስተዳደር ስምና በራሴ ስም ላረጋግጥላችሁ እፈልጋለሁ። ስራው በተያዘለት ጊዜ እንዲጠናቀቅ የህብረተሰቡና የአስተዳደር አካላት ድጋፍ ወሳኝ እንደሆነ የተናገሩት የግንባታውን ጨረታ ያሸነፉ ተቋራጮች በጥራትና በጊዜ ለማጠናቀቅም ቃል ገብተዋል። የዝመና አንደኛው የክራይቴሪያ አንዱ ቆሻሻን በትክክል የማስወገድና የሳኒቴሽን እንትን ነው። ስለዛ ሆሳዕና ወደ ዘመናዊ ከተማነት የሚያሸጋግራት አንዱና ክሪቲካል የሆነ ፕሮጀክት ላይ ስቴክ ሆልደር ስለሆንን በጣም ደስ ብሎናል። በተቀመጠው ዲዛይን በተቀመጠው ጊዜ ለመስራት የበኩላችንን ጥረት እናደርጋለን።